ቀደም ብሎ ሲነሳ የነበረውም ይህ ነው። የጥምረቱ ሀገራት የበጀት አቅማቸውን እስካላሳደጉ ድረስ በአሜሪካ ጥላ ስር መቆየት የድሮ ታሪክ ነው። እነሱ ግን በዚህ ሀሳብ አይስማሙም። እንደውም የተወሰኑ የህብረቱ ሀገራት ከዚህ ጥምረት ለመውጣትና የራስ አቅም ላይ ብቻ ለመስራት እያሰቡበት ይገኛሉ። ሆኖም ግን ጠላት ለይቶ አይመታምና በዚህ አካባቢ ሊመጣ የሚችል ሁሉ መዘዙ ለጎረቤት መትረፉ የማይቀር ነው። ስለሆነም በጋራ ጥላ ስር መቆየቱ አዋጭነቱ አያጠያይቅም። ስፔን ከዚህ ቀደም ስትናገር እንደነበረው የኔቶ አባልነት ጉዞዋ ላይ ጥያቄ ማንሳት ከጀመሩ ሀገራት መካከል ግንባር ቀደም ዋነች። እንደ ሀገርም ቀደም ብሎ በአሜሪካው ፕሬዝዳንት የቀረበን የአመታዊ መዋጮ ማሳደግ ጥያቄ አልቀበልም ካሉትም ውስጥ ተገኝታለች። አሁን ላይም ኔቶ በዙሪያው የሆነ ካለው የመሳሪያ ጋጋታ ጋር ተዳምሮ ተደማጭነቱን ለማጣት ከጫፍ የደረሰን የሚመስለው። አባል ሀገራቱም ቢሆኑ ጥምረቱ በቃሉ እየተገኘ አይደለም የሚለውን ማስተጋባት ከጀመሩ ሰነባብተዋል። ዛሬ የኔዘርላንዷ ከተማ ሄግ የዚህን ትልቅ ድርጅት አመታዊ ጉባኤ ለማስተናገድ ለሀገራት መሪዎች አቀባበል እያደረገች ትገኛለች። የዚህ አመታዊ የሆነ ተጠባቂነትም ሁለት መልካ ቀዳሚው ሩሲያ በዩክሬን ላይ እያደረገች ያለውን ዘመቻ ተከትሎ ኔቶ ነገሮችን በዝምታ የማለፉ ጉዳይ የጥምረቱን አባላት ያን ያክል እያሳመን አይደለም። እናም ኔቶ የሚባል የሀገራት ጥምረት በቀጣይ አውሮፓን አደጋ ላይ ሊጥል ይችላል ብለው ይሰጋሉ። ሌላኛው ደግሞ የዩክሬን የህብረቱ አባል የመሆን ጥያቄን እስካሁን በይፋ ለመመለስ አለመፈለጉ በሁለት እግር የመቆሙን ጉዳይ ጥያቄ ያስነሳበታል። ያ ማለት ደግሞ አባላቱ ዛሬም የሚነሳላቸውን የበጀት ጉዳይ በዝምታ እንዲያልፉት አድርጓቸዋል። ዋና ጸሐፊው ማርክ ሩት ግን ከእነዚህ ሀሳቦች ውጭ ነው ተመልከታቸው እሳቸው ለጋዜጠኞች እንደተናገሩት ምስጋና ለአሜሪካ ይግባና የድርጅቱ አባል ሀገራት የመዋጮ በጀታቸው ላይ ማሰብ ጀምረዋል። ይህ ምናልባትም ከዚህ ቀደም ሲባል እንደነበረው ከሁለት በመቶ ወደ አምስት በመቶ አመታዊ መዋጮን ከፍ የሚያደርጉበት እድል ሊፈጠር ይችላል። አሁን ላይ ግን ሀገራት በጀታቸውን ለማሳደግ እያሰቡ የሚገኙት እስከ 3.5 በመቶ ብቻ ነው። ሩት አባል ሀገራቱ በ2035 የተጠየቀውን በጀት ለማሳደግ ሀሳብ እንዳላቸው ይናገራሉ። ይህ ከአራት አመታት በኋላ ማለትም በ2029 እንደ አውሮፓያን አቆጣጠር ሊሳካ የሚችል ያለበት እድል ቢኖርም ሀገራቱን ማግባባት ግን ያስፈልጋል የሚል አቋም አላቸው። ወጪው በገንዘብ ሲለካም በያዝነው ዓመት ያለን የ624 ቢሊዮን ዶላር ወይም 53 ቢሊዮን ዩሮ ወደ 152.8 ቢሊዮን ዶላር እንደማሳደግ ማለት ነው። ከፊሉም ይገኛል ተብሎ የሚታሰበው ካበዳሪ ወይም ለጋሽ ድርጅቶች ነው። ኔቶን የሚያክል ጉልበተኛ ድርጅት ግን ከለጋሽ አካላት በጀትን ያክል ነገር ለማግኘት ማሰቡ በብዙዎች እያስተቸው ይገኛል። ለዛም ነው አባል ሀገራቱ መዋጮውን ወደ አምስት በመቶ ማሳደግ አለባችሁ የሚሉት ፕሬዚዳንት ትራምፕ እሳቸው ስለ ዛሬው ዓመታዊ ጉባኤ ተጠይቀው ሲመልሱም አውሮፓውያን የኔቶን ጥቅም ከምንጊዜውን በላይ ዛሬ እየተረዱት ይገኛሉ ካሉ በኋላ የበጀት ጉዳይ ሊያሳስባቸው እንደማይችልም እገምታለሁ ሲሉ ተደምጠዋል። ይህ ህብረቱ ከሩሲያ የዩክሬን ጦርነት ጋር ተያይዞ የገባበትን ጫና ለማመላከት ትራምፕ የተጠቀሙት አባባል እንደሆነ ለሁሉም ግልጽ ነው። ከዚህ ቀደም የአውሮፓ ህብረት ከሩሲያ ከምትገኝበት የጦርነት አዙሪት እንድትወጣና በጠረጴዛ ዙሪያ ለመነጋገር እንድትፈቅድ ጥሪ አቅርቦ የነበረ ሲሆን፣ ሞስኮ ግን ዩክሬንን መደገፋችሁን አቁሙ መልእክት ነበር የላከችው። በዚህ የተነሳም የኔቶ ተስፋፊነት የሚቀጥል ከሆነ ህብረቱ አደጋ ላይ ሊወድቅ ይችላል የሚለው በሰፊው ሲነሳ የነበረ ጉዳይ ነበር። ዛሬ በሚጀምረውና ለቀጣይ ሁለት ቀናት በሚደረገው ስብሰባ ላይም በአጀንዳነት የመካከለኛው ምስራቅ ሁኔታ መነሳቱ ይጠበቃል። ትራምፕ ቀዳሚ አባል ሀገራቱን ያሳስቡበታል ተብሎ የሚጠበቀው ዋነኛ አጀንዳም ይኸው የቃጠናው ወቅታዊ ያለመረጋጋት ሊሆን እንደሚችል ተገምቷል። ትራምፕ ሀገራቸው ያልገባችበት የሰላም ንግግር ውጤት ሊያመጣ እንደማይችል በማውሳት ሀገራት ለሚጠየቁት ጥያቄ ተገቢው ምላሽ በመስጠት አጋርነታቸውን ማጠናከር እንዳለባቸው ባሉ ተብሎም ነው የሚጠበቀው። ወዲህ ግን የኔቶ ሰው በግል ለትራምፕ በኢራን ላይ የተወሰዱ እርምጃ ሀገራትን እፎይታ የሰጠ እንደሆነ የጻፉት መልእክት አደባባይ ላይ በፕሬዝዳንቱ ተሰጥቶባቸዋል። ይህም ሰውየው በእጅ አዙር የትራምፕ መልእክተኛ ሆነዋል እንዲባሉ ሲያደርጋቸው የዚህ መልስ ንግግር እሳቸው ትልቅ ድርጅትን የመምራት አቅም የላቸውም ብዙዎች እንዲሉ አድርጓቸዋል። የሁለት አስርተ ዓመታት የአሜሪካ ከፍተኛ ድጎማም አሁን ባለበት ሁኔታ የመቀጠሉ አዝማሚያ በህብረቱ ሀገራት ዘንድ ጥያቄ እንዲነሳበት ሆኗል። እናም ሩት ከትራምፕ የጀመሩት የመደጋገፍ ጨዋታ ሀገራቱ የተጠየቁትን የ አምስት በመቶ መዋጮ ተግባራዊ እንዲያደርጉ ሊያስገድዳቸው ይችላል። ኔቶ ዛሬ ላይ አባላቱ ሰላሳ ሁለት ሀገራት ናቸው። እንደ አውሮፓ ኮሚሽን ፕሬዚዳንቷ ቮንደርሊን ሀሳብ በዚህ ጉባኤ ላይ ታዲያ ቢያንስ ሰላሳዎቹ አዲሱን የበጀት ጥያቄ ይቀበሉታል ተብሎ ይጠበቃል። በያዝነው ወር መጀመሪያ አካባቢ ብራሰልስ ላይ በነበረ የኔቶ መከላከያ ሚኒስትሮች ስብሰባ የአሜሪካው መከላከያ ሚኒስትር ፔቴክስ በዛሬው ጠቅላላ ጉባኤ ላይ ሀገራት አዲሱን በጀት ማጽደቅ እንዳለባቸው መናገራቸው ይታወሳል። ዛሬ ታዲያ ቀኑ ነው። ምናልባትም ሀገራቱ በአካባቢያቸው የሚናፈሰውን የጦርነት አውድ ፍራቻ በጀታቸውን ሊያሳድጉ ይችላሉ። አሊያም ደግሞ በአቋማቸው ይጻናሉ ከስብሰባው ማግስት የምንሰማው ጉዳይ ይሆናል። ትራምፕ ግን ብለዋል፣ ኔቶ አቅሙን ማፈርጠም ካልቻለ በቀጣይ የምዕራቡ ክፍል መረማመጃ መሆኑ የማይቀር ነው።